ይህ በእንዲህ እንዳለ ሀማስ በህይወት ያሉ ሀያ እስራኤል ታጋቾችን በሰባ ሁለት ሰዓታት ውስጥ ይለቃል በሚል እስራኤል እየተጠባበቀች ትገኛለች። የተኩስ አቁም ስምምነቱን ተከትሎ ጀርመን 34 ሚሊዮን ዶላር ለጋዛ ስደተኞች ማቋቋሚያና መልሶ ግንባታ እርዳታ አድርጋለች። በመቀሌ የሴቶች መብት ተሟጋቾች መሰረት ሀድሽን የሚቃወም ሰልፍ ተደረገ። በዛሬው እለት በመቀሌ ከተማ የሚገኙና የመንግስት ሰራተኛ የሆኑት ሴቶች አደባባይ እንዲወጡ ተደርገዋል። እነዚህ ሴቶች የያዙት መፈክር ደግሞ መሰረት በኛ ላይ ለፈጸመችው ጥቃት ተጠያቂ ትሆን የሚል ነው። ሴቶቹ እየተናገሩ ያሉት ስለ ታዋቂዋ አክቲቪስት መሰረት ነው። ህወያት የተሰኘው በሴቶች ጥቃት ላይ ትኩረትን አድርጎ በትግራይ ክልል ውስጥ እየተንቀሳቀሰ ያለውን ድርጅት ስለመሰረተችውና ና እየመራችው ስላለችው መሰረት ነው። እነዚህ ሴቶች ዛሬ ለተቃውሞ የወጡት በትግራይ ጦርነት ወቅት በኤርትራ ወታደሮች ተገለው ተደፍረዋል ስለተባሉ ሴቶች አጥብቃ ልትከራከርች ስላለችው መሰረት ነው። በኤርትራ ወታደሮች ጥቃት ለደረሰባቸው ሴቶች የሕክምናና የስነ ልቦና ድጋፍ በመስጠት ላይ ስለምትገኘው መሰረት ይቺ አክቲቪስት ከሁለት ሳምንት በፊት በጀርመኑ ብሬመን ፋውንዴሽን የተሸለመች ናት። የጀርመኑ ብሬመን ከተማ የሽልማቱ አዘጋጆች ለምን መሰረትን እንደመረጧ ሲገልጹ በትግራይ ክልል ላይ የተከሰተውን ጦርነት ተከትሎ የጾታ ጥቃት የደረሰባቸውን ሴቶች በተመለከተ በሰራቸው ትልቅ አስተዋጽኦም እንደሆነ ማስታወቃቸው ይታወሳል። ተገደው የተደፈሩ ሴቶችን በመፈለግ መጠለያ የሰጠችና የስነ ልቦና ድጋፍ እያደረገች ከፍተኛ እርዳታ እንደምታደርግ የገለጹት አዘጋጆቹ፣ በተጨማሪም የተለያየ ስልጠና እያዘጋጀች የራሳቸውን እንዲችሉ ማድረጓን አስረድተው ነበር። ይሁንና ዛሬ ደግሞ መቀሌ የሚገኝ መንግስት ሰራተኛ የሆኑ ሴቶች ይቺ አለም አቀፍ እውቅና ያገኘች የመብት ተሟጋች ተቃውሞም አደባባይ እንዲሆ ተደርጓል። በዚህ ተቃውሞ ሰልፍ ዙሪያ በርካታ አስተያየቶች እየተነሱ ይገኛሉ። ይህ በእንዲህ እንዳለ በመቀሌ ይህ የተቃውሞ ሰልፍ በሚደረግበት ወቅት መሰረት በፈረንሳይ ሀገር ፍራንስ 24 የተሰኘውን ቴሌቪዥን ጣቢያ ላይ በሴቶች ተገዶ መደፈርና መብት ዙሪያ ለዓለም መግለጫ እየሰጠች ነበር። በኢትዮጵያ ውስጥ የሚገኙ ስደተኞች ለረሃብ ተጋልጠዋል ሲል የዓለም ምግብ ፕሮግራም አስታወቀ። የዓለም ምግብ ፕሮግራም ደብሊዩኤፍፒ ዛሬ ባወጣው መግለጫ በኢትዮጵያ ውስጥ የሚገኙ ስደተኞች በሙሉ ለረሃብ መጋለጣቸውን ይፋ አድርጓል። እንደ መግለጫው ስደተኞች ለዚህ የተዳረጉት ድርጅቱ በበጀት እጥረት የተነሳ የሚያቀርበውን የምግብ ኮታ በመቀነሱ ነው። ደብሊዩኤፍፒ በመግለጫው ከያዝነው ኦክቶበር ወር አንስቶ በመላው ኢትዮጵያ በሚገኙ 27 ካምፖች ውስጥ ላሉት 780 ሺህ ስደተኞች ያቀረበው የነበረውን የምግብ ኮታ ከ60 ወደ 40 መቀነሱን አስረድቷል። በዚህም በአሁኑ ወቅት እያንዳንዱ ስደተኛ በቀን የሚያገኘው የምግብ መጠን ከ1000 ካሎሪ በታች መሆኑን አስታውቋል። እንደ መግለጫው ሙሉ የምግብ ኮታ እየተሰጣቸው ያሉ በቅርቡ ከሱዳንና ደቡብ ሱዳን ተሰደው እየገቡ ሰባ ሺ ያህል ስደተኞች ብቻ ሲሆኑ ይህም የሚቆየው ለሚቀጥለው ስድስት ወራት ብቻ ነው። ድርጅቱ ለሚቀጥለው ስድስት ወራት በኢትዮጵያ ውስጥ የሚከናወነውን ሰብአዊ እርዳታ ለመቀጠል 230 ሚሊዮን ዶላር እንደሚያስፈልገው ገልጾ ይህንን ገንዘብ ካላገኘ በቅርቡ ስራውን ሙሉ በሙሉ ለማቆም እንደሚገደድ ማስጠቱቷል። መንግስት ኦነግ ሸኔ የሚለውን የኦሮሞ ነጻነት ጦር ከኤርትራ መንግስት ጋር ምንም ግንኙነት የለንም አለ። በመንግስት በሽብርተኝነት የተፈረጀው እና በጥጥቅ ትግል ላይ እንደሚገኝ የሚገልጸው የኦነግ ጦር ኃይል ወይንም ኦነግ ሸኔ ከኤርትራ መንግስት ጋር የተለየ ግንኙነት እንደሌለው አስታወቀ። ኦነግ ሸኔ በአቶ ኩምሳ ድሪባ ወይንም በትግሉ ስሙ መሮ ድሪባ የሚመራ መሆኑ ይታወቃል። የመሮ ድሪባ ከፍተኛ አማካሪ የሆኑት አቶ ጂረና ጉደታ ዛሬ በሰጡት መግለጫ የኦነግ ጦር ኃይል ከማንም ተልእኮ የለውም። የእኛን ተልእኮ ህዝባዊ ነው። መንግስት ግን እንደዚህ አይነት ፕሮፖጋንዳ እየነዛ ቢሆንም ከእውነት የራቀ ነው ብለዋል። አቶ ጅረና በመግለጫቸው በአሁኑ ወቅት ከኤርትራ መንግስት ምንም አይነት ስልጠና፣ ጦር መሳሪያም ሆነ ሌላ ድጋፋ እንደማያገኙ አስታውቋል። ጨምሮም አስፈላጊ በሚሆንበት ጊዜ ግን የኦነግ ጦር ከማንኛውም አካል ጋር ግንኙነት ሊመሰረት ይችላል በማለትም ገልጸዋል። የባህር በር ማግኘትን በተመለከተ የተጠየቁትን አቶ ጅረና ከጦርነቱ ውጭ በሆኑ ሌሎች ዓለም አቀፍ ህጎች መሰረት ማግኘት እንደሚቻልም አስታውቀዋል። ጨምሮም አንዲት በተመድ እውቅና ያገኘችን አገር መውረር ግን ከፍተኛ የሰው ህይወትን፣ የንብረት ኪሳራ ያስከትላል። ምናልባትም በዚህ ጉዳይ ጦርነት ቢጀምር እንኳ የኦሮሞ ህዝብ እንደምንመለከተውም በማለት ገልጸዋል። ላለፉት አመታት የቦምብ ድምድምታ ድምታ የመሳሪያ ሩምታ ለአፍታ ተነጥሏት የማታውቀው ጠባባዊ የጋዛ ሰርጥ ጸጥ ረጭ ብላለች። ይህ የሆነው ዶናልድ ትራምፕ በእስራኤልና በሀማስ መካከል የተኩስ አቁምና የታገቱትን የመልቀቅ ስምምነት ካወጁ በኋላ ነው። ከሰው መኖሪያነት ወደ ሕዝብ ማለቂያነት ወደ አስክሬነት መቀበሪያ ፍርስራሽ መከመሪያነት የተቀየረችው ጋዛ ከዚህ ሁሉ መዓት በተአምር የተረፈችው የአምስት ልጆች እናት የሆነችው ኤናስ ባራጋ ከሁለት ዓመታት በኋላ የመጣውን የሰላም ተስፋ የመዳን ተስፋ ደስታ ነው ስትል ገልጻለች። በቴሌግራፍ እንዲህ ስትል ተናግራለች። ይህ ትልቅ ስኬት ነው። ለሁለት ዓመታት ከተካሄደው የቦምብ ፍንዳታ በኋላ ይህ ጦርነት ለአፍታም ቢሆን ይቆማል ብለን አልጠበቅንም ነበር። አሁን ስለ ልጆቼ የተረጋጋሁና ተስፋ ሞላኝ። የደስታና የውጥረት ድብልቅ የታየባቸው እነዚህ የጋዛ ሰልፈኞች ሐሙስ ጠዋት ላይ እስራኤልና ሐማስ በዘመናዊ ታሪክ ውስጥ እጅግ አጥፊ የሆነ ጦርነት ለማቆም ስምምነት መፈራረማቸውን የተኩስ አቁም ስምምነት ሐሙስ ምሽት ላይ ተግባራዊ ማድረጋቸውን ተከትሎ የታየ ነው። ዘገቦች እንዳመለከቱት ሁለት ዓመት በደፈነው ጦርነት እስራኤል ከ85 ሺህ ቶን የሚበ የሚያሰልፍ ቦምብ ጋዛ ላይ ወድቋል። የሚሳኤል ድሮን፣ መድፍ፣ አዳፍኔ፣ ጥይቶችን ውርጅብኝ በዝርዝር ያጠኑት አልነገሩንም። የጋዛ ከተሞች፣ መንደሮች፣ ሆስፒታል፣ ትምህርት ቤቶች፣ የንግድ ተቋማት፣ መኖሪያ ቤቶች፣ ቤተ እምነቶች ወድመዋል። የፍልስጤም ባለስልጣናት እንደሚሉት በትንሽ ግምት ከ70 ሺ በላይ ፍልስጤማውያን አልቋል። ከ170 ሺ በላይ አካሉ ጎሏል። እስራኤል እርዳታ እንዳይገባ በማገዷ ብቻ በረሃብ ከ400 በላይ ሰው ሞቷል። ከዚህ በኋላ ነው ሐሙስ ዕለት የጋዛ ሲቪሎች ከሁለት ዓመታት በኋላ ለመጀመሪያ ጊዜ ወደፊት ተስፋ እንዳላቸው መቀበል የጀመሩት ባራካ ከቤቴ ሆኖን የምትባል ሰሜናዊ ከተማ ነዋሪ ወይዘሮ አማር አልቃቃታ በአሁኑ ጊዜ በዋናነት ፍርስራሽ የሆነችና የሀማስ ጦር በብዛት በሚገኝበት ግዛቷ በመኖሯ አሁንም የጦርነት ስጋትና ጥርጣሬዎች እንዳሏት ያረጋገጠች ናት። በዚህም ስምምነት የቦምብ ጥቃቱን መፈናቀሉንና ስቃዩን ለማስቆም ደስተኞች ነን ስትል ተናግራለች። አምስት ልጆች አሉኝና እንደፈለጉ ምግብ እንደሌለ ልነግራቸው ሰልችቶኛል ብላለች። ትናንት ምሽት የሰላሙን ስምምነት በአካባቢው ወሬው ሲሰራጭ ሰዎች በጨለማ ውስጥ ተሰብስበው እየዘፈኑ ወይም በአቅራቢያ ያለውን ሰው በቴሌፎን በመደወል ከአራት ወራት ጦርነት በኋላ በሕይወት መቆየታቸውን ብስራት አብስረዋል። በተመሳሳይ በቴልአቪቭ የሆስቴጅስ አደባባይ የታየው ስሜቱ የደስታና ጥልቅ እፎይታ ነበር። በህይወት ካሉ ሀያ ታጋቾች አንዷ የሆነችው የማታን እናት ኢናቭ ዛንጋውከር፣ ለማመን ይከብዳል፣ አፌ ደርቋል፣ እንባዎቼ መፍሰስ አያቆሙም፣ እንዴት መተንፈስ እንዳለብኝ እንኳ ላውቅም ስትል ተናግራለች። ሁለት ወንድ ልጆቿን ለወራት በጋዛ በኩል የታገቱባት ከኒር ኦዝ 12 የዜና ወኪል ትራምፕንና ሁሉንም አመሰግናለሁ፣ ማንንም ለማመስገን ምንም ቃላት የለኝም። አሁን ልጆቼን ስለቅፍና ስለመሳም ብቻ ነው እያለምኩ ያለሁት። ከምስራቃዊ ካኒዩንስ የመጣው ካማል ሻሃድ ለዚህች አፍታ ተስፋ በማድረግ ሁለት አመታት ያክል በየቀኑ ሬዲዮን እንደከፈተ ተናግረዋል። ትናንት ምሽት ከሁለት አመታት ኃይለኛ የቦምብ በኋላ ምድር በደስታ ስትጨፍር ተሰማኝ ብሏል። ብዙ ጊዜ ተፈናቅለው ከቤተሰቦቻቸው ጋር ግንኙነት ያቋረጡት የአምሳ ሰባት ዓመቱ አዛውንት ወደ አካባቢ ተመልሾ የጎረቤቶችና ቤተሰቦች ማግኘት ፈልጋለሁ ሲሉ ተናግረዋል። በመፈናቀሉ እርስ በርስ ለያይቶናል እና ስለ ማንኛውንም ሰው ምንም የምናውቀው ነገር የለም። ይህ ስምምነት ከሞትና ከውድመት አድኖናል። ከረሃብ ርቀን ወደ ህይወታችን በተሻለ መንገድ መመለስ እንፈልጋለን። ታዋቂው የጋዛ ጋዜጠኛ ሀውዲ ሀማዝ እንዲህ ሲል ጽፏል። በመጨረሻም የጋዛ ጦርነትን ለማስቆም በተደረሰው ስምምነት ዮሲ በእስራ ጎዳና ላይ እያከበሩ ነው። በጋዛው መሐሙድ እያከበረ ነው ብሏል። እንደ ራፋ ያሉ አካባቢዎች ከሁለት ዓመታት ግጭት በኋላ የድንጋይ ክምር ቢሆኑም ጋዛውያን በደስታ ሲያከብሩ ታይተዋል። ወደ አካባቢው ስንመለስ ከራፋ የመጣው ኢብራሂም ኦማር በውጭ ሀገር ህይወት መፈለግ እፈልጋለሁ፣ ጋዛ ሙሉ በሙሉ ወድማለች፣ ራፋ የድንጋይ ክምር ብቻ ናት በማለት ስለጠፋው የወደፊት ሀዘን ተናግሯል። የ27 ዓመቱ ወጣት ከጦርነቱ በፊት አፓርታማ ለመግዛትና ለማግባት የሚያስችል በቂ ገንዘብ አጠራቅሞም እንደነበረ ይነገራል። በጦርነቱ ምክንያት የነበረው ሁሉ እንዳልነበረ ሆኖበታል። በቂ ድካምና ኪሳራ ደርሶብናል ብሏል። ይህ ለሁለት ዓመታት ጋዛ ነበርና ስለ ህይወታችን እያለቀስን ነበር፣ አሁን ግን የመኖር ተስፋችን ለምልሟል ሲል ገልጿል። እነዚህንና ሌሎች የሁለቱ አመቱ ጥፋት ውድመት፣ የመጨረሻ የሰላም ድርድር ስምምነት በኋላ የተሰሙ የደስታ ዜናዎች ናቸው። የሩሲያ ፕሬዚዳንት ቭላድሚር ፑቲን ሀገራቸው ምዕራባውያን ሊያቋቁሙት የማይችሉት በአይነቱ ልዩ የሆነ የጦር መሳሪያ እየሰራች መሆኑን ገለጹ። ፕሬዚዳንት ቭላድሚር ፑቲን ሩሲያ አዳዲስ ስትራቴጂካዊ የጦር መሳሪያዎችን እያዘጋጀች ነው ያሉት ሲሆን የጦር መሳሪያ ውድድር በሂደት ላይ መሆኑን ጠቁሟል። አርብ ዕለት በታጂኪስታን በተካሄደው የመሪዎች ጉባኤ ላይ ለጋዜጠኞች ንግግር ያደረጉት የሩሲያው መሪ ዩናይትድ ስቴትስ በሚቀጥለው አመት በሚያልቀው የኒኩለር ጦር መሳሪያ ስምምነት ላይ የተቀመጠውን የጦር መሪ ገደብ ለማራዘም ፈቃደኛ ካልሆነች ለሞስኮ ወሳኝ አይሆንም ብለዋል። ፑቲን እስካሁን በዓለም ትልቁ የኒክለር ጦር መሳሪያ ባላቸው በሁለት ሀገራት መካከል ያለውን ጦርነት መሳሪያ ቁጥጥር ማዕቀፍ ምንም ካልቀጠለ አሳፋሪ ነው ብለዋል። ዩኤስ ተመሳሳይ ነገር ለማድረግ ፈቃደኛ ከሆነ በየካቲት ወር የሚያልቀውን አዲሱን ስታርት ስምምነት ላይ የተገለጸውን የጦር መሪ ገደብ በፈቃደኝነት ለማራዘም ፈቃደኛ መሆኗን ሩሲያ ተናግራለች። ዋሽንግተን በሀሳቡ ላይ እስካሁን ድረስ በይፋ አልተስማማችም። ስምምነቱ እያንዳንዱ ሀገር ከ1550 የማይበልጡ የኒውክሌር ጦር ጭንቅላትና 700 የሚሳይልና የቦምብ አውሮፕላኖችን ገድቧል። ፑቲን ለጋዜጠኞች እንደተናገሩት እነዚህ ጥቂት ወራት ማራዘሚያ ላይ ውሳኔ ለማድረግ በቂ ናቸው። እነዚህን ስምምነቶች ለማራዘም በጎ ፈቃድ ካለ በቂ ይሆናል ብዬ አስባለሁ እና አሜሪካውያን እንደሚያስፈልጋቸው ከወሰኑ ይህ ለእኛ ትልቅ ጉዳይ አይደለም ብለዋል። እንደ ኤሮፓያን አቆጣጠር በየካቲት 2011 በስራ ላይ የዋለው አዲሱ ስታርት ስምምነት በሞስኮና በዋሽንግተን መካከል የመጨረሻ ዋና የጦር መሳሪያ ቁጥጥር ስምምነት ነው። ስምምነቱ እንደ ኤሮፓያን አቆጣጠር በ2010 የተፈረመ ሲሆን ሁለቱ ሀገራት ሊያሰማሩ የሚችሉበትን ስትራቴጂካዊ የኑክለር ጦሮችን ቁጥር በመገደብ ነው። ፑቲንም አክለው ሩሲያ የአዲሱ ትውልድ የኒኩለር ጦር መሳሪያ መስራቷንና መሞከሩን ቀጥላለች ብለዋል። ለአሜሪካውያን ተቀባይነት ያለውና ጠቃሚ ከሆነ ለመደራደር ዝግጁ ነን፣ ካልሆነ ግን አይሆንም። ግን ያ አሳፋሪ ነው። ምክንያቱም ከዚህ ስትራቴጂካዊ አጸያፊ መሳሪያዎችን ከመከላከል አንጻር ምንም የሚቀር ነገር አይኖርም። አንዳንድ ነገሮች የኒኩለር ሙከራዎችን ስለማድረግ እያሰቡ ሲሉም፣ በአንድ ሳምንት ውስጥ ለሁለት ጊዜ ፑቲን ስማቸው ያልጠቀሱት ሌሎች ሀገራት የኒኩለር ሙከራ ሊያደርጉ እንደሚችሉም ጠቁመዋል። በዚህ ክፍለ ዘመን ሰሜን ኮሪያ ብቻ ያደረገችው ነገር ነው። ለበርካታና ለብዙ አመታት በሚሳይሎች ውስጥ ያለው ተመሳሳይ ነዳጅ ውጤታማንን ለመፈተሽ ሁልጊዜም ፈተና አለ። ባለሙያ ውስጥ ተደጋጋሚ ሙከራዎች አስፈላጊ ናቸው ብለው ያምናሉ ሲሉ ፑቲን ተናግረዋል። ስለዚህ አንዳንድ ነገሮች እያሰቡበት ነው። እኔ እስከማውቀው ድረስ እየተዘጋጁ ነው። ለዚህ ነው ይህንን ካደረጉ እኛ እንደዚያው እናደርጋለን ያልኩት። ያ ከደህንነት አንጻር ጥሩ ነው፣ ነገር ግን የጦር መሳሪያ ሽቅድድምን ከመገደብ አንጻር መጥፎ ነው ብለዋል ሲል ያስነበበው ሞስኮ ታይምስ ነው። ቻይና በሳይንስና ቴክኖሎጂ መስክ አለም አቀፍ ተፎካካሪነቱን ለማጠናከር የሚያስችል መልኩ ኬ ቪዛ የሚል ስያሜ የተሰጠው አዲስ የቪዛ መርሃ ግብር መስጠቷን ጀምራለች ይህ ቪዛ በተለይም በሳይንስ ቴክኖሎጂ ኢንጂነሪንግ እና ሂሳብ ዘርፎች የትምህርት ደረጃቸውን በባችለር ወይም ከዛ በላይ የሆኑ ወጣት የውጭ ሀገር ባለሙያዎችን ወደ አገሪቱ ለመሳም ያለመ ነው አዲሱ ኬ ቪዛ ከዚህ ቀደም ከነበሩት የቻይና ቪዛ አይነቶች የሚለየው አመልካቾች ከቻይና ሀገር ውስጥ ከሚገኘው ቀጣሪ ተቋም የስራ ግብዣ እንዲያቀርቡ አይጠበቅባቸውም መባሉ ነው ይህ ማለት ባለሙያዎቹ አስቀድሞ ስራ ሳይዞ ወደ ቻይና በመሄድ በምርምር በትምህርት ልውውጥ፣ በባህል እንቅስቃሴ ወይም በስራ ፈጠራ ላይ እንዲሳተፉ ያስችላቸዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት የቪዛው ዓላማ፣ በወጣት የሳይንስና ቴክኖሎጂ ባለሙያዎች መካከል ያለውን ትስስርና ልውውጥ ማሳደግ ነው። ይህ እርምጃ አሜሪካ ከፍተኛ ክህሎት ላላቸው የውጭ አገር ዜጎች የምትሰጠውን የኤች ዋን ቢ ቪዛ ክፍያውን በከፍተኛ ደረጃ መጨመሯን ተከትሎ መምጣቱን ቻይና የዓለምን የቴክኖሎጂ ችሎታ ወደ እሷ ለመሳብ ያደረገችውን ስትራቴጂያዊ እንቅስቃሴ ተደርጎ ተወስዷል። የ ብዙ ጊዜ የመግቢያ ፈቃድ የተራዘመ የመቆያ ጊዜ እና ቀለል ያለ የማመልከቻ ሂደት እንደሚኖርም የተገለጸ ሲሆን ይህ አዲስ የቪዛ ምድብ ከጥቅምት አንድ ቀን 2025 ዓም ጀምሮ በይፋ ስራ ላይ ውሏል። የቻይና መንግስት ይህንን የቪዛ አቅርቦት ለአፍሪካ የሳይንስና ቴክኖሎጂ ባለሙያዎች ትልቅ እድል የሚከፍት መሆኑን ገልጿል ሲል መናኸሪያ ሬዲዮ ዘግቧል። እስራኤል ጦሯን ከጋዛ ማስወጣት መጀመሯን አለም አቀፍ ሚዲያዎች ዘገቡ። የእስራኤል መንግስት ካቢኔ ከሀማስ ጋር የተደረገውን የተኩስ አቁም ስምምነት ማጽደቁንም ቢቢሲና ሲኤንኤን ዘግበዋል። ዛሬ ማለዳ የእስራኤል ካቢኔ ያጸደቀውን የሰላም ስምምነት በጋዛ በ24 ሰዓታት ውስጥ ጦርነቱ ቆሞ የተያዙት እስራኤላውያኖች ምርኮኞች በሰባ 72 ሰዓታት ውስጥ እንዲፈቱ የሚያስችል ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታይናሁ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ መንግስት አሁን በህይወት ያሉት አጋቾችን የሚፈቱበት ማዕቀብ አጽድቋል ብሏል። የተኩስ አቁሙ ስምምነት የታወጀበት ትናንት ሲሆን የስምምነቱን መሰረት በጋዛ የተያዙ እስራኤላውያንና በእስራኤል እስር ቤት ያሉ ፍልስጤማውያን እስረኞች የሚለቀቁ ይሆናል ተብሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለሁለት አመታት የዘለቀው የጋዛ ጦርነትን አቁመናል፣ መካከለኛው ምስራቅ ደግሞ ታላቅ ይሆናል ብለዋል። የእስራኤል ፓርላማና ካቢኔ ስምምነቱን ማጽደቁን ተከትሎ በጋዛ የተኩስ አቁም ተግባራዊ መሆን ጀምሯል። የእስራኤል ጦርም ከጋዛ መውጣት ጀምሯል ሲል አልጀዚራ ዘግቧል። ዋይት ሀውስ ኖቤል ኮሚቴ ከሰላም ይልቅ ፖለቲካን አስቀድሟል አለ። የአሜሪካው ቤተ መንግስት ዋይት ሀውስ ዛሬ ባወጣው በኖቤል የሰላም ኮሚቴ ላይ ትችት ሰንዝሯል። ኮሚቴው በዛሬው እለት የዘንድሮ የሰላም ኖቤል ተሸላሚ ይፋ ያደረገ ሲሆን በዚህም በቬንዘላዊቷ የተቃዋሚ ፓርቲ መሪ ማሪያ ኩሪና ማቾድ አሸናፊ መሆኗን አሳውቋል። ይህ መረጃ ይፋ ከሆነ ከሰዓታት በኋላ በፕሬዚዳንት ትራምፕ የሚመራው ዋይት ሀውስ በአሰራጨው መረጃ የኖቤል ኮሚቴውን ተችቷል። የዋይት ሀውስ ቃል አቀባይ ስቲቨን ቹዊንግ በመግለጫቸው ፕሬዚዳንት ትራምፕ ጦርነት እንዲያበቃ ሰላም እንዲያመጣና ህይወት እንዲተርፍ የማድረግ ስራቸውን ይቀጥላሉ። እሳቸው በልባቸው ውስጥ ሰብአዊነትን ተሸክመው የሚወጡትን ዳገት ማንም ሰው ሳያወጣውም ብለዋል። ጨምሮ የኖቤል ኮሚቴ ከሰላም ይልቅ ፖለቲካን እንደሚያስቀድም ዛሬ አረጋግጧል በማለት አስረድተዋል። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ወዲህ ሰባት ጦርነቶችን ማስቆማቸውን ገልጸው የዘንድሮ ኖቤል ሽልማት እንደሚገባቸው በተደጋጋሚ ሲናገሩ መቆየታቸው ይታወሳል። በቤንዚንና በናፍጣ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር እንዳይገቡ ተከልክለዋል። በተፈጥሮ ጋዝ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉንዶ ጠረጥ ነፃ እንዲገቡ መመሪያ ወጥቷል። ይህ መመሪያ ከወጣበት ቀን በፊት በትራንስፖርትና ሎጂስቲክስ ሚኒስቴርና በሌሎች ተቋማት ወደ ሀገር እንዲገቡ ከተፈቀደላቸው እና በስድስት ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ክልከላ ተላልፏል። ዩኒቨርሲቲውዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ተባለ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በቀጣይ ስድስት ወራት ዩኒቨርሲቲዎቹ ስለ ተማሪዎቻቸውና ሌሎች ጉዳዮች መረጃ በትክክል ለትምህርት ሚኒስቴር ማቅረብ አለባቸው ብለዋል። ይህ ያላደረገ ዩኒቨርሲቲ ፕሬዚዳንት በስራው አይቀጥልም ሲሉ አስጠንቅቀዋል። ይህን ስራ እኔ በቀጥታ እከታተላለሁ ማለታቸውንም ሸገር ኤፍ ኤም ዘግቧል። ከወራት በፊት ሚኒስትሩ ዩኒቨርሲቲዎች ተማሪዎቻቸውን ከነፎቶ እንዲሁም ስለሚሰሩት ስራ ትክክለኛ መረጃ ስጡን ብለን ከጠየቅን ሶስት አመት አልፎናል። ሆኖም እስካሁን የተሟላ መረጃ ለማግኘት ችግር ሆኖብናል። በዩኒቨርሲቲዎች ዘንድ እውነተኛ መረጃ መስጠት አልተለመደም ማለታቸው ይታወሳል። ዩኒቨርሲቲዎች ከተማሪዎች ምገባ ጋር ተያይዞ የውሸት ሪፖርት ያቀረቡ እንደነበረም ዩኒቨርሲቲዎች ተጨማሪ የተማሪ ቁጥር በውሸት በመጨመር በጀት እንዲጨመርላቸው ያደረጉም እንደነበረም ተናግረዋል። የ2025 የኖቤል የሰላም ሽልማት አሸናፊ ሆና ከቬንዙዌላ የመጡት ማሪያ ኮሪና ማቻዶ ተመረጡ። ማቻዶ ሽልማቱን ያገኙት በሀገራቸው ለዲሞክራሲ፣ ለሰብአዊ መብትና ለነጻነት ያደረጉት ሰላማዊ ትግል በማመልከት ነው። የኖቤል ኮሚቴ ምርጫቸው የዘንድሮ የሰላማዊ ዲሞክራሲያዊ ሽግግር ጭብጥ በተሻለ እንደሚወክል ተገልጧል። ይሁን እንጂ ብዙዎቹ የሰጡት አስተያየት የተለየ ነበር። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስምንት የሚሆኑ ሊከሰቱ ይችሉ የነበሩ ጦርነቶችን ማስቆማቸውን በመግለጽ የኖቤል ሽልማቱ እያገኛሉ ተብሎ ይጠበቅ ነበር። ከእነዚህም መካከል በኢትዮጵያና በግብጽ መካከል በናይል ወዝ ጉዳይ ላይ የነበረው ውጥረት አርግብ ያለው ጦርነቱን አስቆሚያለሁ ማለታቸው የሚታወስ ሲሆን፣ ነገር ግን ኮሚቴው ምርጫውን ለማቻዶ ሰጥቷል።